ተመልሰናል ተመልካቾች። በዚሁ የምናልፈው ለዜና መጽሔታችን ወደተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ልታደርሰን ደግሞ ሀና ማርያም መስፍን እዚህ ስቱዲዮ እየጠበቀችን ትገኛለች። ሰላም ብያለሁ ሀና፣ ወደ መረጃዎች ማለት ይችላል። አመሰግናለሁ። አብራችን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። ኢትዮጵያ የአፍሪካ ዞን አምስት የእጅ ኳስ ሻምፒዮንን እንድታስተናግድ መመረጧን ባህልና ስፖርት ሚኒስቴር አስታወቀ። አስራ አንድ ሀገራት በዞን አምስት የሚገኙ ሲሆን ለአፍሪካ እጅ ኳስ ዋንጫ ለማለፍም ፉክክሩ ይደረጋል። ያለፈው አመት በወጣቶችና ና በአዋቂዎች ዘርፍ ውድድሩ በኢትዮጵያ መከናወኑ ሲታወስ፣ ስምንት ቡድኖችም ተካፋይ ነበሩ። በወጣቶቹ ኢትዮጵያ አሸናፊ ሆናለች። በዚህ አመቱ መድረክም ከ11 ሀገራት የተወጣጡ ብሔራዊ ቡድኖች ይካፈላሉ ተብሎ ይጠ ይጠበቃል የኢትዮጵያ እጅ ኳስ ፌዴሬሽንም ውድድሩን ልክ እንዳለፈው አመት ሁሉ በስኬት ያስተናግዳል ተብሎም ተገምቷል ከፈረንጆቹ ሚያዝያ አምስት እስከ 11 ድረስም ውድድሩ ኢትዮጵያ ላይ ይቆያል የኢትዮጵያ አትሌቲክስን ወደ ነበረበት ክብሩ ለመመለስ ፕሮጀክቶች ላይ ትኩረት አድርገው መስራት እንደሚገባ አሰልጣኞች ተናገሩ። የኢትዮጵያ አትሌቲክስ ፌዴሬሽንም ፕሮጀክቶችን መከታተልና መደገፍ እንዳለበት አሰልጣኞቹ ጠቁመዋል። መልሰው ጥበቡ የኢትዮጵያ አትሌቲክስ ፌዴሬሽን የበቁ ልጆችን ብቻ ሂዶ እሱን እነሱን መከታተል ሳይሆን ተተኪን ማፍራት ተተኪ ለማፍራት ዋናው መሰረቱ ይሄ ፕሮጀክት ነው። አትሌቲክስ ፕሮጀክት ላይ ሳይነካ ማዕከል ክለብ የገባ አንድም ሰው የለም። ይሄን እኔ ማንም የስፖርት ባለሙያ ይናገር፣ ማንም የክለብ አሰልጣኝ ይናገር። እኔ ከሰፈር ብድግ አድርጌ ነው ክለብ ያስገባውት የሚል የለም። ከቤት ተነስተው መጥቶ የሮጠ ሰው አለ ቤት፣ ምናልባት እና በብቅላ ሊሆን ይችላል። ያኔ ያኔ ያን በአገሪቷም ላይ ምንም ሳለ ከእነሱ በኋላ ስለሆነ ማለት ነው የመጣው ይሄ ነገር ከዚህ ውጭ ግን የትኛው ሰው ነው ፕሮጀክትን ሳይነካ ተች ሳያደርግ ለሀገር አቀፍ የሄደ? የትኛው ሰው ነው ሀገሩን ወክሎ ወይም ክልሉን ወክሎ የሄደው? የትኛው ሰው ነው ከፕሮጀክት ተነስቶ ወጡ ነው የሄደው? እና ይሄ አንዱ ውድቀታችን ነው። እታች ያልተሰራ ስራ፣ አታች ያልተጀመረ ጅማሮ፣ ለይለ የሚደርስ ነገር ምንም ነገር ስለሌለ ከታች መሰረቱን የሚያወጡ አሰልጣኞች መታየት አለባቸው። አትሌቶች መታየት አለባቸው። ድጋፍ የሚያደርጉ አካላት መታየት አለባቸው። ከታች መሰረቱ ተይዞ ከወጣ ነገ ኬንያ አትሌት በአትሌት መንሆንበት ምክንያት ይ ነገ ነገ በኋላ የአረንጓዴው ጎርፍ እየተባለ ሲነሳ የነበረውን ጊዜ መመለስ ምንችልበት እድል አሁንም አለ። ሀገር አቀፍ ደረጃ ፕሮጀክቱን አይጎበኙም በአንድ አካባቢ ዝም ብሎ ያለው ላይ ቦታ ላይ ነው የሚሰጥ አገር አቀፉ ፌዴሬሽኑ ማለት ነው። የሆነ ቦታ ላይ ብቻ ከታየበት እዛ ላይ ይሰጣል። ያ ደግሞ ያንን ሀገሪቷን ውጤታማ አላደረጋትም። ፕሮጀክቱን በአግባቡ የሚከታተለውም የለም። ከሀገር አቀፍ ይቀጥላል ይጀምራል ከዛ ክልል ከዛ ዞን ላይ እያለ ይቀጥላል፣ በአግባቡ ክትትል የለውም። ስለዚህ አገራችንን አሁን ከነበረችበት ያን ያህል ስም ከነበረባት፣ ምናልባት አሁን ስንተኛ ሆና እንደመጣች እያየን ነው የኢትዮጵያ አትሌቲክስ ፌዴሬሽን ቢችል ቢችል በየአመት ሁለት ጊዜ ወይንም ሶስት ጊዜ እየመጣ የፕሮጀክት ስልጠና እንዴት እየሄደ ነው? ይሄ ሲባል ልጆቹን ብቻ አይደለም፣ አሰልጣኙ በትክክል እያሰለጠን ነው፣ በሚገባው ሁኔታ እየሄደ ነው ወይ? የእኛንም የኛንም ችግር ማየት አለበት። ስለዚህ እውነት የነገ ተተኪን ኢትዮጵያን እንደነበረችበት ወደ ቀድሞ ክብሯ ለመመለስ ከሆነ መሰረቱ ፕሮጀክት ነው። ፕሮጀክት ላይ መጥቶ ይሰራል። የ2018 የኢትዮጵያ ከፍተኛ ሊግ የምድብ ድልድል ዛሬ ይፋ ሲሆን ደሴና ደብረ ብርሃን ከተማ ምድብ ለላይ ተደልድሏል። በሁለት ከተሞች ምድብ አንድ ሀዋሳ ምድብ ሁለት ደግሞ ጅማ ከተማ ላይ የሚከናወኑ ይሆናል። አምና ከአንደኛ ሊግ ያደጉትና በከፍተኛ ሊጉ የቆዩትን ቡድኖች ጨምሮ ሀያ ክለቦች በጅማና ሀዋሳ ውድድራቸውንም የሚያከናውኑ ይሆናል። የአማራ ክልል ክለቦቹ ደብረ ብርሃን ከተማና ደሴ ከተማ በምድብ ላይ የሚገኙ ሲሆን ውድድራቸውንም ጅማ ላይ ያከናውናሉ። በዚህ ምድብ ከአንደኛ ሊግ የመጣው ሰጠው መንጌ ቤላሻንጉልን ጨምሮ ሀላባ ከተማ፣ ቦዲቲ ከተማ፣ አዲስ አበባ ከተማ እንዲሁም ሶሎ ዳድዋ ይገኙበታል። ምድብ ሁለት ላይ ሻሸመኔ ቡና፣ ንብ ነቀምቴ ከተማ፣ ጋሞ ጨንቻን የመሳሰሉ ክለቦች ተካተውበታል። ይህ በእንዲህ እንዳለ የኢትዮጵያ ዋንጫ ላይ የሚካፈሉ የመጀመሪያ ዙር ቡድኖች መርሃ ግብሮቻቸውን አውቀዋል። ጨዋታዎቹ የከፍተኛ ሊግ ክለቦቹ በየምድቦቻቸው ከተማ የሚያከናውኑ ሲሆን በምድብ ላይ የሚገኙት ደሴ ከተማ ከመንጌ ቤላ አሻንጉል ደብረ ብርሃን ከተማ ደግሞ ከሶሎ ዳዷዋ በኢትዮጵያ ዋንጫ የመጀመሪያ ጨዋታቸውን የሚያከናውኑ ይሆናል። ፋሲል ከነማ እግር ኳስ ክለብ የክለቡን አዲስ የአጋርነት ውል ስምምነት መፈጸሙን ይፋ አድርጓል። ፋሲል ከነማ እግር ኳስ ክለብ ሲቲና ማርት ከተሰኘ ድርጅት ጋር የአጋርነት ስምምነት መፈጸሙን በማህበራዊ ትስስር ገጾቹ አሳውቋል። ድርጅቱ ፈጣንና አስተማማኝ የግብይት አገልግሎትን ክለቡ ተጠቃሚ እንዲሆን የሚያደርገውም ነው ተብሏል። ሰፊ የደጋፊ መጠን ካላቸው ክለቦች መካከል አንዱ የሆነው ፋሲል ከነማ በቅርበት ተደራሽ ለመሆን ይሄ ስምምነት እንደሚያግዘውም ተጠብቋል። በተለይም በኦንላይን ግብይት የተለያዩ የክለቦችን ኩነቶች ለመከታተልና ለመሸጥ እንደሚመቸውም መረጃው ያሳያል። ተጨማሪ የገቢ አማራጮችን ለክለቡ እንደሚፈጥርለትም ይጠበቃል።